እሑድ ቤት ከመላ ቤተሰቡ እናንተ ጋር ነው ያለው። የተመለከታችሁን ስለሆነ አብራችሁን ስላላችሁ እጅግ በጣም ደስ ይለናል። አሁን ሰዓቱ የኢቢሲ ክላሲክ ነው። በኢቢሲ ክላሲክ ዘጠና ዓመት ስልሳመትና ሀያአምስት ዓመት የምስልና የድምፅ ክምችትን አውጥተን ወደ ኋላ መለስ ብለን ትዝታዎችን የምንቀሰቀስበት የምናይበት ሰዓት ነው ያለው። በኢቢሲ ክላሲክ ሀያአምስት ዓመት ወደ ኋላ ልመልሳችሁ ነው ና ወደ ኋላ ስንመለስ ደግሞ የሲድኒ ኦሎምፒክ ነው የምናየው። ና የሲድኒ ኦሎምፒክ ሀያአምስት ዓመት ሞልቶታል። ና ትውስታውን በተመለከተ አጭር ቪዲዮ አዘጋጅተና ቪዲዮን መልከት እስኪ

በጣም ደስ ይላል። ጥሩ ነው። ጉስታ ያ መለሰን ነው። የሲድኒ ኦሎምፒክ በኦሎምፒክ ታሪክ ውስጥ ከፍተኛ ሜዳልያ የተገኘበት ነበረ። አራት ወርቅ የተገኘ ስምንት ሜዳልያ ነበር በአጠቃላይ። አታይም እንዲ አቀባበሉ ህዝቡ በጣም ቀውጢ ነበረ። በጣም የማይረሱ ሁለት እንትኖች አሉ አንደኛ የሀይሌ የሀይሌና የፖል ቴርጋት የመቶ ሜትር ነው የሚመስለው፣ እንደዚህ የገፋበት ነው አይደለም፣ ተናንቀው ሀይሌ እንዲች የገባበት እንዲች ብሎ የገባበት። እግሩ ታሞ ነበር በጣም ታሞ። እሱና ደራርቱ ሁለተኛ የወርቅ ሜዳልያዋ እንትን ላይ አግኝታ፣ ባርሴሎና ላይ አግኝታ፣ ባርሴሎና ላይ ወርቅ ስታገኝ ስለ ኦሎምፒክ ያን ያህል አታውቅም ነበር። ምን ያህል ትልቅ ውድድር እንዳሸነፈች አልገባትም ነበር። ከዛ የሚቀጥለው አትላንታ ነበር። የአትላንታ ኦሎምፒክ ላይ ተጎድታ ምናምን ውጤት ማምጣት አልቻለችም። አስባበት በቃ ደክማ ምናምን እምባዋ እንዴት ሲጀቀጀቅ እንደነበር እኔ የማይረሳኝ የህዝቡ ነው ህዝቡ በአንድ ድምፅ አንድ ቋንቋ የሚያወራበት ዘመን ነበር። በሲቃ ነው ሲከታተል ነበር። እና ትልቅ ድል የተመዘገበበት ስለሆነ አቀባበሉ ለዛ ነው ለዛ የደመቀው ሚሊዮን ሰው በላይ ነው። እና ደግሞ በእንትን ነው ሚሊዮን እኮ ሳይጠበቅ ነው ሚሊዮን ያ ሞሮኮ ነበር የሚጠበቅ ከእንትና ደግሞ ማራቶን ደግሞ ስናሸንፍ ዛኛ ከ30 ምናምን ዓመት በኋላ በላይነ ድንሳ ኦሎምፒክ አልተወዳደረ። የዛኔ አለም ለሁለት ተከፍሎ ነበር፣ እኛ ኦሎምፒክ አንሳተፍም ብለን። በኦሎምፒክ እኮ ከማሞ ወልዴ ቀጥሎ እኮ ነው ከሰላሳ ሁለት ዓመት በኋላ ነው በሲድኒ በሲድኒ ያሸነፈውና ሲድኒ ላይ በጣም በጣም የሚገርም ጊዜ ነበረ። ማሜ ግን በምን አይነት ሁኔታ አይ ልጆች ናቸው በሙሉ ወጣቶች ናቸው። አቀባበሉ ላይ ነበር ከንዴ አቀባበሉም ላይ ነበርን። እንደውም ሚኪ አንድ ላይ ነው ፒያሳ አንዱ ነው የሆነኛው ውድድር ፒያሳ አንድ ላይ ተሰብስበን ነው ያየ። ምሽት ሁሉ በጣም መተኛ ታቅቶን ሲጨፍር በጣም ሁሉም ሰው አቅሙን ስቷል። ሁነቱን ለመናገር ደግሞ ይሄ ውድድር ሌሊት ነበር የሚታይ የሲድኒና የእኛ የሰዓት እንትን የተለያየ ነበርና ሌሊት ነበር የሚታየው ከዛ ደግሞ የማይረሳው አቀባበሉ በመላው ኢትዮጵያ እንደ እንትን እንደ ይሄ የአባይ ዋንጫ የህዳሴ ዋንጫ ምናምን እንደሚባለው አትሌቶቹ በተለያዩ ክልሎች እየተጋበዙ ዞረዋል። ግን መርሳት የሌለብን ምንድ ነው መሰላችሁ? ከዚህ ኦሎምፒክ በኋላ የኢትዮጵያ የኦሎምፒክ ውጤት እያስቆለቆለ እያስቆለቆለ እያስቆለቆለ፣ አሁን በአንድ ሜዳሊያ ነው የምንመለሰው፣ በአንድ ወርቅ ሜዳሊያ የምንመለስበት አሁን ሁለት ኦሎምፒክ እንደዛ ነው ይሄ ጥሩ ማስታወሻ ነው ማለት ነው። ግን እኮ ከዚህ በኋላ ደግሞ በጣም እነ እንትና መከራ፣ እነ ቀነኒሳ አይደሉም? እነ ዲባባ። አዎ፣ ቀነኒሳ የነሱ ጊዜም እኮ በጣም ጥሩ ውጤት ነበር የሚገኝበት ጊዜ ነበር። ከዚህ ከነ ዲባባ በኋላ ነው እየቀነሰ የመጣው። እነ ጥሩዬ ይኸውልሽ፣ ጥሩዬ ሁለት